ምትሉኝ ኮመንታተሮች አካውንት ሽን ዲአክቲቬት አድርጊው ነገ እስከምትከፍትናት እናትየው ለምን ታውት ሪፖርት ያርጉ ከተዘጋ አዲስ እንከፍታለን ለምን እኔ እነሱን እኔ ሴጣኖችን ፈርቼ እኔ እዚህ ጋር ሰው እየረዳው ነው አደለ ያለሁት በቀደምም ህፃን ልጅ እያስረዳው ነው በቤይሩት የታመመ ህፃን እርዳታ እየሰበሰብኩ ነው አካውንት ላይ ሪፖርት እያደረጉ የነበረው አሁንም እዚህ ጋር ሚስቱ የሞተችበት ልጁ ሆስፒታል ውስጥ በገንዘብ ምክንያት መታገት በሉት ገንዘብ ስላልከፈለ ልጁን ያልተረከበ አባት እያስረዳሁኝ ሪፖርት የሚያደርጉ ከሆነ ለምን ለን ለምን ለነሱ ብዬ አካውንት እንዲአክቲቬት አደረጋለሁ? አላረግም። የሚያደርጉት ሪፖርት ሰይጣን ካሸነፈ ያሸነፍ። እነሱ ሰይጣኖች ናቸው፣ ሰው ሲረዳ የማይወዱ ስለዚህ እማየትሙት እኔ አካውንት እንዲአክቲቬት አላደረገም፣ እንደዚሁ ያድራል። ሪፖርት ሲያደርጉ ኖረው ውለው ይደሩ፣ ይዘጋ። ከተዘጋ አለኝ አካውንት ሌላ አሁንም ከፍታለሁ፣ አሁንም ይዘጋል። አይ ዊል ኪፕ። መቼ ደክማቸው እንደሚተውት እናያለን። አንድ ሺ አራት ሞታችን ኮፕሊክ እናድርግ ከኔ ጭምር ማለት ነው እሺ ወንድሜ ጨርሰናል አንድ ሚሊዮን ሞልተናል እኔ ዋትሳፕ ግሩፕ ነገ አሁን ስላመመኝ ነው አረፌ መቶ ስልሳ ሶስት ሰዎች የመዘገብኳቸውን ስልክ ቁጥራቸውን ሴቭ አድርጌ ዋትሳፕ ግሩፕ ከፍቼ አንተን ማስገባሃለው እዛ ላይ ደረሰኙን መቁጠር ትችላለሽ ደረሰኙን ደምረን እንቆጥራለን ከዛ ያላስገባ ሰው ካለ እኔ ስማቸውን እየጠራው እዛው ግሩፕ ላይ ቮይስ እያደረኩ እባካችሁ ደረሰኛችሁን ላኩላለሁ። እሺ ወንድም እና በቅርብ ቀን በጣም አስቸኳይ እንደሆነ ነግሬያቸዋለሁ። እንሻላ በቅርብ ቀን ሞልቶ ብሩ የባለቤትክንም አስክሬን የሀገሯን አፈር ትለብሳለች። እንሻላ ልጅክም ቤተሰቦች ክቅፍ ትገባለች። አይዞክ ከዚህ በኋላ ታልቀሳት ትጨነቅ ሁላችን ያተግ ለሱኩ ቀረኩነት በቃ አንድ ነግሬው በቃ ስፋ ላገኛትም በቃ አንድ ደግሞ በቃ ህወታ ነው መስዋዕት ነካከች ልጅ ደግሞ እስኪ በሰው እንደዚህ ሳላውቅ እንደዚህ በቃ እንጃላ እሷንም ይወስዱብኛል የእሷን ማስታወሻ እንደዚህ ሆና የእሷን ማስታወሻ ይወሰዱብኛል ብዬ ተስፋ ቁርጬ ነበር። እውነቱ ስነግርሽ ማለት ነው። እዚህ ጋር ማንም የለኝም ይሄ ይሄ ምለው ሰው የለኝም። እስኪ ያስቡ ይሄን እንዴት እወጣለሁ ብዬ ማላሰብኩም። ግን ፈጣሪ እንዴት አርጎ አንቺ ጋር እንደጣለ እኔ አላውቅም። አጋጣሚ ነው እንደዚህ ራሱ የሆነ ተባበሩኛለ በጣም ሚስቴም ልጄም እንደዚህ ለማግኘት ያበቃው ዶክተሩ፣ ደግሞ በጣም አመሰግናለሁ። እውነት ብዙ መስዋዕትነት ከፍሏል። እንጃ አንዱ አለም ይባላል በጣም ነው ዶክተሩንም እሱመሰነራዋ ከምንም በላይ ደግሞ እኔጋ እንድትመጣ ደግሞ ያደረጉክ የቲክክ ኮመንታተሮች ማለት ነው፣ እነሱ ናቸው ኮመንት ላይ አሸናፊ አሸናፊ ብለው ስምህን ጊዜ ጽፈው ነው እኔ ቤት እንድትገባ ያደረጉክ። ስምህን መቶ ጊዜ ጽፈው ነው። እኔ ከምንም በላይ ሁሌም ሰበብ የሆኑ ሰዎችን ነው የማመሰግነው። በመጀመሪያ ኮመንት ላይ አሸናፊ አሸናፊ አሸናፊ ብለው ስምህን ጽፈው። ድምጽ ሆነው እንድትገባ ያደረጉት ኮመንታተሮች ቃላት የለኝም። የነሱ ቅድም ገለጹ ቃላት የለኝም። የነሱማ ቃላት የለኝም እኮ እንዲህ ለዚህ የበቃት ቅድም ገለጽቸው እኔ እ የነሱ ልጅ እኮ የነሱ ብያለው እኮ እኔ። ከዚህ በኋላ የህዝብ ልጅ ናት እንጂ የኔ አይደለችም። እኔ ምንም አቅ ልጅ እኔ አይደለም ያዳንኳት። እኔ አይደለሁም፣ ምንም አቅም ኖሮኝ አይደለም ያዳንኳት። በጣም አመሰግናለሁ። ልጁን ሰጥተዋቸዋል። የህዝብ ናት፣ የእናንተ ናት ብለዋል። እናንተ ናችሁ ያዳናችዋት ስለዚህ ልጄ የእናንተ ናት ብለዋችኋል። ከውመን ታተሮች እጃችሁ ይባረክ። እኔ በጣም ነው የምኮራባችሁ። በእውነት እናንተ ናችሁ ድምፅ ሆናችሁ። አሸናፊ አሸናፊናስገቢው አሸናፊ ናስገቢው ብላችሁ ጭቅጭቅ አድርጋችሁ እዛለት እንዳስገባው እንድሰማው ያደረጋችሁት እናንተ ናችሁ። የረዳችሁ ሰዎች በገንዘባችሁም የረዳችሁ በእጃችሁም ታብታብ እና ሁለት ሚሊዮን ሁለት ነጥብ አንድ ሁለት ሚሊዮን አንድ መቶ ሺ ታፕታብ ያደረጋችሁ ኮፒ ሊንኩ ማየት አልችልም። እዚህ ጋር ያሳየኝም ጻፉልኝ፣ ኮመንት ላይ ኮፒ ሊንክ ያደረጋችሁ እጃችሁ ይባረክ፣ ጣታችሁ ይባረክ። እውነት እድሜ ይስጣችሁ ፈጣሪ በዚህ ታፕታብ እና ኮፒ ሊንክ ልክ እድሜ ይስጣችሁ፣ ክፉ አይንካችሁ። በገንዘብም የረዳችሁ ስልሳ አራት ሺህ ስልሳ አራት ሺ ኮፒ ሊንክ ያደረጋችሁ እጃችሁ ይባረክ። ሁለት ነጥብ አንድ ሚሊየን ታብታብ ያደረጋችሁ እጃችሁ ይባረክ፣ ክፉ አይንካችሁ። በገንዘባችሁም በጉልበታችሁም ይሄንን ወንድማችንን የረዳችሁ እናንተን ፈጣሪ ስደት ላይ ወጥቶ ከመቅረት ይጠብቃችሁ፣ ከበሽታ ከክፉ ነገር ይጠብቃችሁ። ሁለት በጣም ነው የምናመሰግነው። ከዚህ በላይ ምንም ነገር የለም፣ ከጤናና ከእድሜ በላይ ምንም ነገር የለም። እሱ ሚስቱን ገና በወጣትነቷ ነው በሰው ሀገር ያጣት። ወጥታ ቀረች በሰው ሀገር። እናንተን ፈጣሪ ወጥቶ ከመቅረት ይጠብቃችሁ፣ በሰው ሀገር ከመቅረት እውነት የወለደቻትን ልጅ በአይኗ ሳታኝ ነው ሄደች ከዚህ ምድር። በቃ በጣም ነው የሚያሳዝነው። እሱ እውነት ወንድማችን የደረሰበት ሀዘን በጣም ከባድ ነው እና ግን ከዚህ በኋላ እኛ ከጎንክነን። አይዞህ በገንዘብ ብቻ አይደለም በሀሳብ፣ በጉልበት፣ በሁሉ ነገር ከጎንክነን። ክበረታለቅ እሺ፣ ወንድሜ አይዞህ። በቃ ሂድ እረፍት አድርግ። ምግብም አልበላህም፣ ውሃም አልጠጣህም የሆሉ ሰአት

አይዞህ በቃ ደግሞ እርፍ ትላለክ አስክሬኑንም ሸኝተክ ልጅክን በቤተሰቦቻችሁ እጅ ከገባች ባለቤትክ አፈር ከለበሰች በኋላ አንተ እርፍ ትላለክ፣ የአይምሮ ሰላም ታገኛለህ። ከዛ ደግሞ ወደ ስራ ትገባለ። ፈጣሪ የወደደውን አደረገ። ፈጣሪን አብዝቶ ማማረር ጥሩ አይደለም። አብዝተ ካማረር የባለጠ አንተም ጤናክ ይነካል፣ አንተም የሆነ ነገር ላይ ትወድቃለህ። ስለዚህ ፈጣሪ መብቱ ነው። አንተ ባለቤትክን የሰጠክ ፈጣሪ ነው። የእሱ ንብረት ናት። ንብረቱን ወሰደ። ይሄ ደግሞ መብቱ ነው። ገባክ? ለምን ማለት አትችልም። አንተ አልፈጠርካት። የሚስትክን እሱን የፈጠራት ባለቤቱ ወሰዳት፣ መብቱ ነው። ባለቤትነቷ እሱ ነው፣ መብቱ ነው። ልጅ ደግሞ ሰጥቶካል። እሷን ሲወስድብክ ማስታወሻ ልጅ ሰጥቶካል። ስለዚህ ለልጅክ መኖር ስላለብክ መበርታት መጠሪት አለብክ። ሀዘን አታብዛ ብቻ፣ ክናቱን ከሰው ጋር ተጫወት ሳቅ፣ ብላ ጠጣ። በቃ ፈጣሪ የወደደውን አደረገ፣ መበርታት አለብክ። ሺ ካለበዛ ፈጣሪን ታስቀይማለ። ሀዘን ካበዛክ ፈጣሪን ታስቀይምና የበለጠ አንተ ጤና ይናጋል። በሰው ሀገር እሺ መበርታት አለብን። በርታ አይዞክ፣ ከጎንክ ነን። ኤኒ ታይም ልታወራኝ ስትፈልግ ዋትሳፕ ቁጥር ያለግ፣ ቮይስ አርግልኝ ልሰማክ ዝግጁ ነኝ። እሺ ወንድሜ፣ ሰላም ድ ምንም አደል። አሚን አሚን። ደናደር መውጣት አታቀበትም አላወቅም። ቤተሰብ ራሴን አሞኛል። በጣም በእውነት በጣም ደስ ብሎኛል፣ ለአንድ ሚሊዮን ስለሞላን ተባረኩ። እድሜና ጤና ይስጣችሁ። እኔ እኮ ሰው አለኝ። እውነት አላችሁልኝ። ፈጣሪ ምን አድርጌለት የለት እንደናንተ አይነት ሰው እንደሰጠኝ አላውቅም። ባለ አምስት መቶ ዶላሯን አስገቧት። የታለች አምስት መቶ ዶላር ያለ ሰው አለ? እስኪ ካለች ትግባ። ይኸው አሁን አስገቧታል። የታለች አምስት መቶ ዶላር ያለ ሰው ነበር። እረ ውሸት፣ እረ ውሸት። ማን ያለው አምስት መቶ ዶላር የታለች? አዎ ትላለች የታለች። ታዲያ ለምን አትናገሩም እናንተ? ነበረች፣ ስሟን ጻፉ። ማን ናት? ቁጥር ካልተሰጠ ዝም ብላችሁ አትመኑ። ቤተሰብ ዝም ብላችሁ አትመኑ። በእውነተኛ ሰው ይገባል። ኮመንት ገስት ገብቶ ቁጥር ይሰጣል። ገስት መግባት የማይችል እንኳን በኢንቦክስ ለሞዲሬተሮች ቁጥር ይሰጣል። እኔ የመጨረሻ ራሴን አሞኛል። ቤተሰብ በቃ ልዘጋ ነው። እውነት ዛሬ በጣም እያመመኝ ነው። ጠንካራ መሻል ላይ ጨምርልሽ። አሚን አሚን። ነገር አሱ ስፖርት መነሳት አትችል። በጣም አሞኛል። ራሴን መገቤ ነው። ወዴን አሞኛል በቃ ይሄ ልጅን ንት እያለቀሰ የነበረ ልጅ አሁን ሲስቅ ተመስገን ሲል ማየት ትልቅ ነገር ነው በጣም በጣም ደስ የሚል የመንፈስ እርካታ አገኘው እሱ በጣም ነው ያሳዘነኝ በእውነት አሁን ስልክ ስለተደወለደት አይሰማም አሁን የምናገረውን ሄዷል በጣም ነው ያሳዘነኝ ጋይስ በጣም ለምን ሚስቱን በሰው ሀገር ልትወልድ ገብታ ሞተች ከዛ እሱ ከጎኗ ኢትዮጵያ ውስጥ ቢሆን ከጎኗ ይሆናል፣ አስክሬኗን ማየት ይችላል፣ ህፃን ልጁን ማየት ይችላል። በሰው ሀገር ህገወጥ ስለሆነ ገብቶ የሚስቱን አስክሬን ማየት አይችልም። የተወለደች ልጁን ሀያ ሶስት ቀን ሙሉ ሆስፒታል ገብቶ ማየት አይችልም። እስካሁን ድረስ አላያትም። ሳያያት ኢትዮጵያ ትሄዳለች ልጁ። ከዚህ በላይ ግን የሚከብድ ነገር አለ። አሁን እጁ ቢሰጥ እስር ቤት ነው የሚገባው። ስንት ወር እንደሚታሰር አያውቅም። የሚስቱን አስክሬን አፈር ማልበስ አይችልም። እጁን ሰጥቶ እንኳን ይሄድ እንዳትሉ ስንት ወር እንደሚታሰር አታውቁም። የሳውዲ ነግ አናውቅ። ስለዚህ የሚስቱን አስክሬን አፈር ማልበስ ካልቻለ ልጁ ማየት ካልቻለ ምንድን ነው የዚህ ህይወት የዚህ ኑሮ ትርጉም? በጣም ያሳዝናል። ፈጣሪ ይርዳው፣ ይበርታ፣ ይጠንክር። አንድ የሆነ ምንም ማድረግ አይቻልም። በተረፈ ውዶች የማሮች የፍቅሮች በጣም ነው የማመሰግነው። በእውነት ፎር ኦክሎክ ነው የጀመርነው አራት ሰዓት በኢትዮጵያ አስር ሰዓት ጀምረን አሁን አስር ሰዓት በካታር ሆኗል። በኢትዮጵያ ከምሽቱ አራት ሰዓት። ስንት ሰዓት ቆየን ማለት ነው? አስር አስራ አንድ አስራ ሁለት አንድ ሁለት ሶስት አራት በስድስት ሰዓታት ውስጥ አንድ ሚሊዮን ብር ሰበሰብን። እናንተ ትችላላችሁ። የሀቢባ ፋሚሊ ይችላሉ ስል ዝም ብዬ አይደለም ስለምትችሉ ነው። በጣም ነው የማመሰግነው በስድስት ሰዓት ውስጥ